ሰላም ጓደኞች እንዴት ናችሁ? ኬክ አምሮኝ የውላችሁ ኬክ ልሰራ ነው እና የኬክ አሰራር ሳያችሁ ብዬ ነው። በዚህ አጋጣሚ የሙዝ ኬክ አማረኝ እና የውላችሁ መስራት ጀምሬያለሁ ማለት ነው። በመጀመሪያ ሁለት እንቁላል ተጠቀምኩኝ። ከዛ ደግሞ አንድ ሲኒ ሰኳ ተጠቀምኩኝ። አንድ ሲኒ ዘይት ካረኩ በኋላ ቫኔላ ተጠቀምኩኝ። ምክንያቱም የእንቁላሉ ሽታ እንደ የጣፋ ማለት ነው ከዛ ይህንን በደንብ አድርጌ መተዋለው ማለት ነው። ይሄ የእንቁላል መንቻዬ በፈልግ በፈልግ ሳጣው በሹካ ገባሁበት ማለት ነው። እና በደንብ አድርጋችሁ መምታት አለባችሁ። እናንተ ስሰሩ እና ሌሎች አሁን ሰዎች ሲሰሩ ወይም ደግሞ ሌላ ጊዜ ሲሰራ ሙዙ በዛ ማለት አለበት። ቢያንስ ሙዝ አንድ፣ ሁለት፣ ሶስት፣ አራት ቢሆን ምርጥ ነው የሚሆነ በቃ የበለጠ ቆንጆ ነው የሚሆነው ማለት ነው እና እኔ ግን አሁን የቀረ ሙዝ አንድ ስለሆነ በቀምሮ ሲነግ ለስራ ብዬ አስቤ ነው ማለት ነው። ጓደኞቼ እንደምታዩት ሙዜም በደንብ አድርጌ ተጭቸዋለሁ ምናምን ማለት ነው እና ከመታሁት ላይ እቀላቅለውና አሁን ደግሞ እነዚህን አንድ ላይ በደንብ አርጊ ያዋህዳቸዋል ማለት ነው። ምቶት ናኒጌ ስለተኛ ጠገቤ ያው እንትን ማለት አልፈልግም ምርጦት እና ውሃ ተጠቀምኩኝ። ውሃ በእርግጥ በኋላ ከወፈረብኝ ብጠቀም ይሻለኛል። አሁን ግን ሳላበዛ ተጠቀም ያለው። ከዛ አንድ ኒኬል ቱርኖ ዱቄት ተጠቀም፣ ከዛ ደግሞ ቤኪንግ ፓውደር ተጠቅም ያለው ማለት ነው። ይህንን እንግዲህ በደንብ አድርጌ ማዋሃድ መቻል አለብኝ፣ በደንብ እንዳይጓጉልብኝ ማለት ነው። ውሃ ካነሰ ደግሞ ጠብ እያደረግኩኝ በደንብ አድርጌ መምታት አለብኝ ማለት ነው ጓደኞቼ። ምክንያቱም በደንብ ካልተመታ ጓጓላ ነገር ስለሚኖረው ጥሩ አይደለም። እንደዚህ ውሃ ጠፍ እያረፍኩ በደንብ አድርጌ መምታት አለብኝ ማለት ነው ጓደኞቼ። ስለዚህ እስኪ የቀረውን ደግሞ ከዛ በደንብ ከመታውት በኋላ ማለት ነው ጓደኞቼ። አሁን እንደምታዩት የሚገርም ነው ችን የኬክ መስራት ከውጭ ነበር ያመጣዋት ካርጓርጌ አንድ ቀን ኬክ ሰርችባት አላቅም። ምክንያቱም ኦብኔን እኔ ስለማልጠቀመው ወይም ደግሞ ትንሽ ዬዋ ኦብን ስለሌለችኝ በትልቁ ኦብን እንዳልጠቀም ደግሞ ግዴታ ይሄ እንትን ሲሊንደር ያስፈልገኛል አንቦባ ማለት ነው እሱ ደግሞ ስለሌለኝ ሲሊንደሩ ስቲል ነው በቃ ተቀምጧል ማለት ነው ዝም ብሎ እንደ ቅርስ ተቀምጧል ስለዚህ አሁን የማረገው እስኪ በዚች መጋገር ስለፈለግኩኝ በደንብ መትቸዋለሁ እንደምታዩት በደንብ ተመቷል የጓጎለ አንድ ነገር የለውም አሁን እንግዲህ እንዳያችሁት ከሆነ እዚች ጋ ረጋት አለሁ ማለት ነው። እንግዲህ እዚ ላይ ካረግኩ በኋላ በደንብ ጥደውና ስቶብ ላይ ያረገዋለሁ ማለት ነው። ጓደኞች እስኪ ያለውን ነገር በደንብ ተከታተሉ። እንዳያችሁት ጓደኞቼ ኬኳን እንግዲህ ስቶብ ላይ ያረግያት አለሁኝ። ከላይ ደግሞ ምን እንደምጠቀም ላሳያችሁ። ኦቨን ሲገባ ነበር አሪፉ ነገር፣ ግን እንደነገርኳችሁ ኦቨን ስለማልጠቀም ባለኝ ነገር ላይ መጠቀም መሞከር ፈለግኩኝ ማለት ነው። እንዳያችሁት እንግዲህ የሴራሚክ መጥበሻውን በአፉ ደፍቼዋለሁ ማለት ነው። እዚህ ላይ ምን አደርጋለሁ መሰላችሁ? አያይዤ ያስቀመጥኩት ከሰላለኝ እንትን ፍም ማለት ነው። ፍሙን እንዳለ እዚህ ጋር አደርገዋለሁ ማለት ነው። እና ይህን ካደረኩኝ በኋላ ቀስ እያረኩኝ እርድ ያርገበገብኩ እንዳይጠፋብኝ በደንብ ሆኖ እንዲበስል አደርገዋለሁ ማለት ነው። ከሰሉን ደግሞ ማርገብገብ መቻል አለብኝ፣ ካልሆነ ክስል ነው የሚለው ማለት ነው። ጓደኞች ያያችሁት አይደል? አቤት የኬክ አምሮቴ ምን እንደሚያሰራኝ የኬክ አምሮቴ ምን እንደሚያሰራኝ ተመልከቱ። እዛ ጋ ጎኑ ደግሞ የልጅ እየሰራሁኝ ነው ማለት ነው ጓደኞቼ እስቲ እንግዲህ ውጤቱን አብረን እናያለን ማለት ነው። እንደዚህ እያረኩኝ አርገበግበዋለሁ ማለት ነው። እንደዚህ እያረኩኝ አርገበግበዋለሁ ምናምን ምክንያቱም እሳቱ እንዳይጠፋብኝ ማለት ነው ጓደኞቼ። እሳቱ ከጠፋ ከስር ብቻ በስሎ ከላይ ስለማይበስልልኝ ማለት ነው። ስለዚህ ሁለቱም እኩል እንዲበስልልኝ በደንብ እያርገበገብኩኝ አብሬ እቆያለሁ ማለት ነው። እጄ ካቆመ የመክሰል ባህር ያለው እያያችሁ ንፋስ ስለማያገኘው ምናምን ስለሚጠፋ ማለት ነው። እና ጓደኞች የሌላ በጣም የተሳሳትኩት ነገር እዚህ ጋር ምን መሰላችሁ? ከላይ በከሰሉ ሲበስል በጣም ዝግ ብሎ ቀስ ብሎ እንዳያችሁት ቆንጆ ሆኖ ነው ቀላ ያለው። ከዚህም የበለጠ መብሰል ነበረበት። ነገር ግን ለስቶቭ ላይ በጣርኩስ ሰዓት ማለት ነው ስቶብ ላይ በነበረ ሰዓት ላይ በጣም የተሳሳትኩት ትልቁ ነገር ምን መሰላችሁ? እሳቱን መቀነስ ነበረብኝ። በጣም የተሸወርኩት ነገር ማለት ነው። በጣም ቆንጆ ኬክ ነበረ እንደምታዩት፣ ነገር ግን ተበላሸብኝ። በጣም የተናደርኩትኝ አሁን ቢዩ ቢዩ ራሱ አላለኝም። ሽታው በጣም ነው ደስ የሚለው ምናምን ልነግራችሁ አልችልም ሽታው። ነገር ግን ሳይሳካልኝ ቀረ። ከላይ በከሰል ቀስ አድርጌ እያበሰልኩት እያለ ግን እስቶቡን ሳልቀነሰው እንደዚህ ብግና ለብኝ